ሰላም የናንተ አጠቃላይ ኤሌክትሮኒክስ ጥገና ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ ማሳያችሁ ፌዙን እንዴት መለየት እንችላለን የሚለው ነው። ማሳያችሁ ፌዝ እና ኒውትራል እንዴት መለየት ይቻላል የሚለው ነው። እዚህ ጋር ዛሬ እየላችሁም የመጣሁት እንግዲህ ፌዝና ኒውትራል አንደኛ በቴስተር ማወቅ ይቻላል፣ ሁለተኛ ደግሞ በመልቲሜትር እንዴት አድርገን ማወቅ ይቻላል የሚለውን አሳያቸዋለሁ። እስቲ በቴስተር ላሳያችሁ። በዚህ ው ስለዚህ የምታዩት ኒውትራሉ ነው ማለት ነው። እዚህ ጋር ምንም ላይት የለም። ነው ስታዩት ፌዙ ነው የምታዩት ነው። ላይት ይሰጣል። ኒውትራሉ ደግሞ ላይት አይሰጥም ማለት ነው። ኒውትራሉ ባለ ላይት አይሰጥም። ስለዚህ ላይት የሚሰጠን ከሆነ ያው ፌዛችን ነው ማለት ነው ካልሰጠ ደግሞ ኒውትራላችን ነው። እንደምታዩት ምንም ላይት የለውም። ስለዚህ ኒውትራላችን የመሆኑን በቴስት በቴስተር ቼክ አድርገናል ማለት ነው። ሌላው ደግሞ በመልቲሜትርስ እንዴት አድርገን ቼክ እናደርጋለን የሚለው ነው ማሳያቸው። ስለዚህ መልቲሜትሬን እዚህ ጋር አሁን፣ የመልቲሜትር ብዙ አይነት ነው። ባለፈው ቲዩብ ላይ ሰርችላችኋለሁ። ስለዚህ መልቲሜትር ኤሲ ላይ ያደርጋለሁ። ስለዚህ የመልቲሜትር እንግዲህ ስለ መልተር ሜትር አጠቃቀም ኮመን ይህንን የሆ እንግዲህ ባለፈው ሰርች እላቸዋለሁ። ስለዚህ ኮመን ነው ይሄኛው። የምታየወት ደግሞ ፌዛችን ነው የቀዩ ገመድ። ስለዚህ ፌዛችንን ቀጥታ እዚህ ጋር ቸክ እናደርጋለን በፌዝ በዚህ በ እዚህ በዚህ በቀዩ ፕለግ ነው እንደምታዩት ቸክ የምናደርገው ስለዚህ ሪዲንግ ካለው ፌዝ ነው እንላለን ሪዲንግ ከሌለው ኒውትራላችን ነው ማለት ነው ስለዚህ ሜልቲሜትራችን እንደምታዩት እንደዚህ ሆኗል ስለዚህ ሜልቲሜትራችን እንደምታዩት አሁን ምንም ሪዲንግ የለውም። ዜሮ ዜሮ ነው። ዜሮ ፖይንት ሲክስቱ ዜሮ ነው የሚለው ምንም ለውጥ አላመጣም። ስለዚህ ይሄ ዋን ፖይንት ሰን ሰንቱ ይላል። ስለዚህ የዛችን ይህ ነው ማለት ነው። ስለዚህ በመልቲሜትርም እንደዚህ አድርገን ቸክ ማድረግ እንችላለን። ግዴታ ቴስተር እያለ እንትን ማለት የለብንም። አሁን ቴስተር ላይኖር ይችላል። ስለዚህ እዚህኛው ኒውትራል መሆኑን ዜሮ ዜሮ ነው የሚያነበው። ያዙም መጀመሪያ ለምስታዩት ዜሮ ፖይንት ስሪ ኤት ነው። ሲሰኩትም እዚህ ፎድ ላይ ምንም ለውጥ የለውም። ዜሮ ፖይንት ዜሮ ዜሮ ፋይቭቱ ነው ምንም ለውጥ የለውም። ስለዚህኛው ሪዲንግ ያለው ዋን ሰቨን ፎር አፕሮች ይሄ ሪዲንግ እያሳየን ነው። ስለዚህ ፌዙን በዚህ መልክ ነው ብቻ ነው። ስለ ተከታተላችሁ እኛ አመሰግናለሁ። ሌላ ሚዲዮ እንድሰራላችሁ ከታስ ኮሜንት አድርጉልኝ። ሰብስክራይብ ይለይ ይላለሁ። ስለ ተከታተላችሁ እኛ አመሰግናለሁ። ቪዲዮ ነበር። ባይ ባይ